ራስን ይበልጥ ለማጠናከር እንደሚሰራ ሲናገር የቆየው ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ክፍት ሲሆን የዝውውር ትኩረቱ ምን ላይ እንደሚሆን ዝርዝር መረጃ ወጥቷል። ይህ የሚሳካ ከሆነ የፕሪምየር ሊጉ ምርጥ ከሚባሉ ተጫዋቾች መካከል አንዱ ወደ ኦልድትራፎርድ ሊያቀና እንደሚችል ተገልጿል። ዩናይትድ በተጫዋቹ ላይ ያለውን ፍላጎት በግልጽ ለክለቡ ያሳወቀ ሲሆን በሻጭ ክለብ በኩል ደግሞ ለተጫዋቹ ዝውውር ይገባኛል ያለ ዋጋ መጠቀሱም በዚህ ሰዓት ላይ እየተነገሩ ከሚገኙት መረጃዎች መካከል አንዱ ነው። ማንቸስተር ዩናይትድ እነ ኮቢ መይኖ፣ ጆሹዋ ዚርክዚን እና ሌሎች የተጫዋቾችን ጉዳይ በተመለከተ በይፋ መረጃዎችን ማውጣት መጀመሩን ነው ለክለቡ ቅርብ የሆኑት መረጃ ምንጮች እየተናገሩ የሚገኙት። ዝርዝር ጉዳዩን ትሰሙታላቸው። አርሰናል ለፕሪምየር ሊጉ ያቀረበው የጨዋታ ቀን የቀየረ ሌን ጥያቄ ተቀባይነትን አግኝቷል። አርሰናል ያቀረበውን ጥያቄ በመቀበል ፕሪሚየር ሊጉ ከኤቨርተን ጋር የሚያደርጉትን ጨዋታ አንድ ቀን ቀደም እንዲል ፈቅዶለታል። በሌላ በኩል አሁንም ሱፐር ኮምፒውተር ምንም እንኳን አርሰናል ከሰንደርላንድ ጋር አቻ ቢወጣ ማንቸስተር ሲቲ ሊቨርፑልን የረታ ቢሆንም በሁለቱ ክለቦች መካከል ያለው የነጥብ ልዩነት ከነበረው ይልቅ ቢጠብም ሱፐር ኮምፒውተሩ አሁንም አርሰናል ላይ መተማመኑን ቀጥሏል። የ2025/26 የውድድር አመትን የእንግሊዝ ፕሪሚየር ሊግ በበላይነት የሚያጠናቅቀው አርሰናል ነው እያለ ነው። በአርሰናል እና በማንቸስተር ሲቲ መካከል የውድድር ዓመቱ መጨረሻ ላይ ስለሚኖረው የነጥብ ልዩነትም መረጃዎች ይፋ ወጥተዋል። ከሱፐር ኮምፒውተሩ ትሰሙታላችሁ። ምንን መነሻ ያደረገ መደምደሚያ ነው የሚለውንም ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን ጋለን መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ከአርሰናል ጉዳዮች ነው የምንጀምረው አርሰናል እንግዲህ በግብ ጠባቂው በዴቪድ ሯያ በጣም ደስተኛ እንደሆነ ነው ሁላችንም የምናውቀው ነገር ግን የተወሰኑ የአርሰናል ደጋፊዎች ክለቡ ከሰንደርላንድ ጋር ሁለት ለሁለት ቦናቻ ውጤት ተለያይቶ ሁለት ነጥብ ጥሎ ከማንቸስተር ሲቲ ጋር የነበረው የነጥብ ልዩነት መጥበቡን በተመለከተ ሲያስቡት ሰንደርላንድ ሁለተኛ ጎል ሊቆጠር የቻለው ዴቪድ ራያ በሰራው ስህተት ነው ብለው ያምናሉ። በተወሰነም ደረጃ በግብ ጠባቂው ላይ ወቀሳን ያቀርባሉ። የወቀሳውን ምክንያትና ተገቢነት በተመለከተ ሀሳቦችን መስጠት ከመጀመራችን አስቀድሞ ግን ዴቪድ ራያ እና አርሰናል አጠቃላይ ምን አይነት ሁኔታ ላይ እንደሆኑ ማስታወስ የሚገባ ይመስለኛል። ይህንን በተመለከተ ሀሳቦችን ስናነሳ የመጀመሪያው ጉዳይ የሚሆነው ዴቪድ ራያ ምናልባት በእንግሊዝ ፕሪምየር ሊግ ምናልባትም በዚህ ሰዓት በአውሮፓ አጠቃላይ የእግር ኳስ ህይወት ውስጥ በጣም ቀላል የሚባል ስራ አላቸው ከሚባሉ ተጫዋቾች መካከል አንደኛው ዴቪድ ራያ ነው። ይህንን የምንልበት ዋነኛው ምክንያት በተለይም ከሰንደርላንዱ ጨዋታ እና በዛ ጨዋታ ላይ ሁለት ለሁለት ከተለያዩ አስቀድሞ በነበሩት ጨዋታዎች ላይ ከ13 ጨዋታዎች ያ ማለት ኒውካስል ዩናይትድን በመስከረም ሁል ሁለት ለአንድ በሆነ ውጤት ካሸነፉበት ጊዜ አንስቶ አርሰናል አስራ ሁለት ሙከራዎች ነው የተደረገበት። ይሄ ማለት በ13 ጨዋታ 12 ሙከራ በጣም በጣም በጣም የሚገርም የቁጥር ጃ ነው። የአርሰናልን የመከላከል ጥንካሬ የአርሰናልን በተጋጣሚዎቹ ላይ የበላይነት ምን ያህል እንደማይወሰድበት በትክክል የሚያሳይ ነው። ለዚህ ነው በእግር ኳስ ቀላሉን ስራ እየሰራ የሚገኘው ዴቪድ ራያ ነው የምን ነው እያነሳን ያለ ነው ከ13 ጨዋታ 12 የግብ ሙከራ ብቻ ስለመደረጉ ነው። ይሄው የአርሰናል ቡድን እንግዲህ በዘንድሮ የውድድር ዓመት በእንግሊዝ ፕሪምየር ሊግ ያነሳን እንደሆነ ምናልባት ከመቶ ዓመታት በኋላ ለመጀመሪያ ጊዜ ነው አንድ የእንግሊዝ ክለብ በሁሉም የውድ ውድድር አይነቶች በስምንት ጨዋታዎች መደዳውን ሲያሸንፍ ምንም ጎል ሳይቆጠርበት ስምንቱን ጨዋታዎች ማሸነፍ በመደዳው ስምንት ክሊንሽት በመደዳው፣ ይሄ በጣም ከባድ ነው። በሁሉም የውድድር አይነቶች ይሄ ለመሆኑ ዴቪድ ራያ የራሱ የሆነ አስተዋጽኦ አለው። ስለዚህ እንደነዚህ ያለው ሪከርዶችን እየሰበረ አርሰናል ቤት ጎል ማስተናገድ ቀላል እንዳይሆን ለተጋጣሚዎቹ በጣም እንዲከብዳቸው ምናልባትም እንዳይቻል ካደረጉ ተጫዋቾች መካከል አንደኛው ግብ ጠባቂው ዴቪድ ራያ ነው። ኦፍኮርስ ከሱ በፊት ያሉት እነ ጋብርኤል ማጋል ዊሊያም ሳሊባና ሳሊባ እና ፉልባኮቹም አጠቃላይ ቪንሚድ ፊልደሮቹ በጣም ትልቅ አስተዋጽኦ አላቸው፣ የአርሰናልን ተጋላጭነት በመቀነስ ረገድ። ግን ደግሞ አንዳንዴ እንደ ሰው ስህተቶች ሊሰሩ ይችላሉ። ስለዚህ በዘጠና ደቂቃው አልቆ ሰንደላንድና አርሰናል በአርሰናል ሁለት ለአንድ አሸናፊነት ጨዋታቸውን ሊያጠናቀቁ በመሰሉበት በዛ ጊዜ የዴቪድ ራያ ከግብ ክልሉ የወጣበት ድርጊት አሳማኝ አይደለም አልተዋጠላቸውም ምናልባት በነበረበት ቦታ ቢቆይ ጋብርኤል ማጋሌሽና የሰንደርላንዱ ተጫዋች ብቻ ኳሷን ለመጠቀም ቢታገሉ የተጫዋቹ ኳሷን መምታት ለዴቪድ ራያ በቀላሉ የምትያዝ ኳስ ትሆን ነበረ ነው አሁን የአርሰናል ደጋፊዎች የሚያነሱት ነጥብ ምንድን ነው ያንን ጨዋታ ሁለት ለሁለት ቦናቻ ውጤት የተለያየ ነው በጨዋታው ላይ ሁለት ነጥብ በመጣላችን ምክንያት በማንቸስተር ሲቲ በአራት ነጥብ ብቻ ብልጫ እንድንወስድ መሆኑና መጠነኛም ቢሆን ጫና መፈጠሩ እሱ በዛ ጨዋታ ላይ በሰራው ስህተት የመጣ ነው እንጂ ብሮቤ ይህንን ኳስ ወደ ጎልነት በቀላሉ ይቀይረዋል ብለን አናስብም ነበር። ስለዚህ ታይሚንጉ ለመውጣት የወሰነው ውሳኔ አርሰናልን ዋጋ አስከፍሎታል የሚል እምነት የሚል አረዳዳላቸው። ስለዚህ ግብ ጠባቂውን ይወቅሳሉ። ይህንን የግብ ጠባቂው ላይ የሚሰነዘረው ወቀሳ ለብዙ ሰዎች ኖርማል ሊሆን ይችላል። ዴቪድ ራያ ያንን ማድረግ አልነበረበትም ያንን ማድረጉ ደጋፊዎቹ እንደሚሉት በተለይ ቅር የተሰኙት የክለቡ ፋኖች እንደሚናገሩት አርሰናል ዋጋ ከፍሎ ሊሆን ይችላል። ነገር ግን በዘንድሮ የውድድር ዓመት ለሆኑት እነዛ ሁሉ በጎ ነገሮች ቦታ የለንም ወይ ብለው ደግሞ የሚጠይቁና እንደነዚህ ያሉ ሰው መሆንን ትዝ እንዲል የሚያደርጉ ስህተቶች ሰው ስለሆነ በሁሉም ጨዋታዎች ላይ መቼም ሃንድረድ ፐርሰንት ፐርፌክት ሊሆን አይችልም። ስለዚህ ይሄ ሰው ሰው መሆኑ ትዝ እንዲለን እንደነዚህ ያሉ ስህተቶችን ሊሰራ ይችላል እና የ የቁጣ የወቀሳ ናዳ መውረድ የለበትም የሚል ሀሳብን የሚሰጡ ሰዎች አሉ። በነገራችን ላይ አርሰናል በዴቪድ ራያ በጣም ደስተኛ ነው። ለዚህ ነው የተሻሻለ ከዚህ በፊት ሲያገኘው ከነበረው በላይ ጥቅም የሚያገኝበትን ስምምነት እያቀረበለት የሚገኘው። ይህንን የአርሰናልን ጥያቄ እሱም ቢሆን ይቀበለዋል። አንዳንዴ ስህተት የመስራት ፍንጮች ምልክቶች ሊያሳይ ይችላል። ነገር ግን ደግሞ በፍጥነት የማረም ጉብዝናም አለው ዴቪድ ራያን በተመለከተ ያርሰናል ደጋፊዎች እያንጸባረቁ ያሉትን ስሜት ከግምት ውስጥ በማስገባት ስሜቶቻችሁን ንገሩኝ ብሎ ቢቢሲም ጥያቄ አቅርበዋል። በዴቪድ ራያ ዙሪያ ያላችሁ የአቋም ያላችሁ ስሜት ምንድን ነው የሚለውን ነገር እንድትነግሩት ነው ቢቢሲ የጠየቀው። የቢቢሲን ጥያቄ እንጋራና እኛም በዚሁ ጉዳይ ላይ የእናንተን ስሜት ብናውቅ እጅግ በጣም ደስ ይለናል። ሁለተኛው የአርሰናል ጉዳይ በፕሪሚየር ሊጉ የተወሰነለትን ውሳኔ ነው የምናገኘው። አርሰናል እንግዲህ ተጫዋቾቼ ይደክሙብኛል፣ ደጋፊዎቼም ምቾት ያጡብኛል ብሎ ለእንግሊዝ ፕሪሚየር ሊግ አስተዳደር ያቀረበው ጥያቄ አለ። እንግዲህ የእንግሊዝ ፕሪሚየር ሊግ አስተዳደር የአርሰናልንና የኤቨርተንን ጨዋታ ዲሴምበር ትዌኒ ዋን ላይ እንዲደረግ ወይም ዲሴምበር ሀያ አንድ በፈረንጆቹ እንዲከናወን ነበር ፕሮግራም እያወጣው የሚገርመው ታዲያ በዲሴምበር ሀያ ሶስት ደግሞ ክሪስታል ፓላስና አርሰናል የካራባው ካፕ የግማሽ የሩብ ፍጻሜ ጨዋታቸውን ያደርጋሉ። ስለዚህ በሀያ አንድ ከኤቨርተን ጋራ በፕሪሚየር ሊግ ተጫውቶ በሀያ ሶስት ደግሞ ከክሪስታል ፓላስ ጋራ መጫወት በሁለቱ ጨዋታዎች መካከል የሚኖረው 48 ሰዓት ብቻ ነው። ይሄ ደግሞ ትክክል አይደለም ነው የሚለው ፊፋም ቢያንስ በሁለት ጨዋታዎች መካከል አንድ ክለብ ሰባ ሁለት ሰዓት የማግኘት መብት አለው ስለሚል ይሄ መብት ይከበርልኝ የሚል ጥያቄ ነው አርሰናል ያቀረበውና ተቀባይነት ያገኘው። የአርሰናል ጥያቄ የነበረው በቃ ከኤቨርተን ጋር የምናደርገውን ጨዋታ ቅዳሜ በዲሴምበር ሀያ እናድርግ፣ እሁድ ከሚደረግ ይልቅ ቅዳሜ እናድርገው፣ አንድ ቀን ቀደም እናድርገው። ከዛ በኋላ ከክሪስታል ፓላስ ጋር የሚ የሚደረገውን ጨዋታ ደግሞ በዛው በሀያ ሶስት ልናደርገው እንችላለን። በዚህ መንገድ መስተካከል መቻል አለበት አለበለዚያ ተጫዋቾች ላይ አላስፈላጊ ድካም፣ ሪካቨሪ ለማድረግ በጣም መቸገር፣ ለጉዳት መጋለጥ እነዚህ እነዚህ ሁሉ ነገሮች ያጋጥማሉ ብሎ ነበረ ጥያቄ እያቀረበው። ይሄ ጥያቄ በፕሪሚየር ሊጉ ተቀባይነትን አግኝቷል። ፕሪሚየር ሊጉ ጥያቄውን ስለተቀበለውም አርሰናል በጣም በጣም ደስ ብሎታል። መብታችን ነው እየተከበረው፣ የሰባ ሁለት ሰዓት ቢያንስ ረፍት የማግኘት መብት አለን እሱ ስለተቀበ ነበረ አሁን በጣም ጥሩ ስሜት ይሰማናል፣ የሚል ነገርን አርሰናል አንጸባርቋል። ስለዚህ ኤቨርተን ከአርሰናል የጊዜ ለውጥ ተደርጎበታል። ዲሴምበር 21 የነበረውን ዲሴምበር 20 ላይ ያደርጋሉ። የክሪስታል ፓላስና የአርሰናል የካራባው ካፕ ጨዋታ አድርገን በተያዘለት ዲሴምበር 23 ይከናውናል ማለት ነው። ወደ ሌላኛው አሁንም የአርሰናል ጉዳይ ስንሄድ እኛ ቀደም ብለን አንድ ፕሮግራም ሰርተን ነበር። የአርሰናል ደጋፊዎች በማንቸስተር ሲቲ እና በአርሰናል መካከል ያለው የነጥብ ልዩነት ወደ አራት መጥበቡ ተከትሎ ስጋት ገባችሁ ወይ? የፍርሃት ስሜት ውስጣችሁ አደረ ወይ? የማንቸስተር ሲቲ ጥሩነት አሁንም በዘንድሮ የውድድር አመት ዋንጫውን እንዳይነት ቀን ፈራን የሚል አይነት ስሜት ውስጥ ከተታችሁ ወይ ብለን ጠይቀን ነበር፣ እና የፍርሃት ስሜት የስጋት ስሜት ካለ ምክንያታችሁ ምንድን ነው የሚለውንም ለማወቅ ጥያቄ አቅርበናል። የራሳችንን ደግሞ አስተሳሰብ ከዚሁ ጉዳይ ጋር በተያያዘ ስንነግራችሁ ነበረ። ማንቸስተር ሲቲ በእርግጥ ሊቨርፑልን ሶስት ለዜሮ በሆነ ውጤት አሸንፎ በማንቸስተር ሲቲ እና በአርሰናል መካከል ያለው የነጥብ ልዩነት ወደ አራት እንዲጠባ አድርጓል። ሊቨርፑልን ያሸነፉበት መንገድም ደግሞ በጣም አሪፍ እንቅስቃሴ ያሳዩበት የማንቸስተር ሲቲን ጥሩነት ለመረዳት የቻልንበት ነው። ስለዚህ እነዚህ እነዚህ ነገሮች ተደማምረው የአርሰናል ሰንደርላንድን ለማሸነፍ መቸገር ተጋግዘው እና የነጥቡ ልዩነት ስለጠበበ አይ ሲቲ ዘንድሮም የሚል አይነት የስጋት ስሜት ተፈጥሮ ነበረ። ታስታውሱ ከሆነ ከሰንደርላንድና ከአርሰናል ከሲቲና ከሊቨርፑል ጨዋታ በፊት የአርሰናል የእንግሊዝ ፕሪሚየር ሊግን የማሸነፍ እድል በመቶኛ ሲቀመጥ አሁንም በዚሁ በሱፐር ኮምፒውተሩ 63 ነጥብ 6 ነበረ። አሁን አርሰናል ሰንደርላንድን አላሸነፈም። አሁን ማንቸስተር ሲቲ ሊቨርፑልን አሸንፏል። አሁን በአርሰናልና በሲቲ መካከል ያለው ነጥብ ልዩነት ወደ አራት አንሷል። ነገር ግን ደግሞ ሱፐር ኮምፒውተሩ የአርሰናል የፕሪሚየር ሊጉን ዋንጫ የማንሳት እድል ምንም አልቀነ ሰም ብሏል። አዲስ በሰራው ዳሰሳ ማለት ነው። እንደዚህ ያሉ ዳሰሳዎች እንዴት ነው የሚሰሩት? ሱፐር ኮምፒውተሩ ግምቱን የሚያስቀምጠው ምንን መነሻ አድርጎ ነው ሲባል እያንዳንዱ ቀሪ 27 አካባቢ ጨዋታዎች ላይ ሲሚሌሽኖች ናቸው የሚሰሩት። አርሰናል ቀጥሎ ከቶተናም ጋራ ነው። ከቶተናም ጋራ ሲጫወት እንዲ ቢሆን እንዲ ቢሆን እንዲ ቢሆን እያለ ሲሙሌት ያደርጋል። ከዛ ከቼልሲ ጋር ነው። ከዛ ቀጥሎ ያሉትን ያደርጋል። የቼልሲንም፣ የሲቲንም የሁሉንም ይሰራል። በዚህ መንገድ ሲሰራ የእያንዳንዳቸው ክለቦች ቀሪ ጨዋታዎቻቸውን የ የማሸነፍ ጉብዝና የማሸነፍ እድል ሲለካ የአርሰናል አሁንም ምንም አልቀነሰም። ይሄ የእውነት ለመናገር ቀደም ባለው ፕሮግራማችን ላይ እኛ ስንል የነበረውን ነገር የሚያጠናክርና ስንናገር የነበረውን ነገር ትክክለኝነት ሱፐር ኮምፒውተሩም የሚያሳይ ነው። ምክንያቱም አርሰናል አልደከመም፣ ደክሞ አይደለም ሁለት እኩል የተለያየው ጨዋታውን ከሰንደርላንድ ጋር። የመድከም ያለመቻል ፎርምን ሉዝ የማድረግ አይነት ምልክቶች በአርሰናል ቤት የሉም። ስለዚህ አርቴታ የተሳሳተ ውሳኔ ወስኗል፣ ከወሰነው ይልቅ የተሻለ ነገር ማድረግ ይችል ነበር ያንን አለማ ለማድረጉ እናም የሰንደርላንድ ጥንካሬ አርሰናል ተጨማሪ ጎል እንዳያስቆጥር አድርጎታል። ነው ይሄ ነው እንጂ ምክንያቱ። ፎርም ድሮፕ ማድረግ ተጫዋቾቹ የቀደመ የጉብዝና ብቃታቸውን ለመድገም መቸገር ቢሆን ኖሮ ሱፐር ኮምፒውተሩ ያንን ይቀንስባቸው ነበረ። ስለዚህ ልክ ነው ማንቸስተር ሲቲ ወደ አርሰናል ተጠግቷል። ልክ ነው ማንቸስተር ሲቲ ማማርና መጠንከር ጀምሯል። ልክ ነው አርሰናል ሁለት ጎል ገብቶበታል፣ ነጥብም ጥሏል። ግን ደግሞ ሱፐር ኮምፒውተሩ እንዳለው ምንም አይነት የፎርም ድሮፕ ማድረግ አላየም ስላላየም፣ ከጨዋታው በፊት የነበረውን 63 ነጥብ 6 የፕሪምየር ሊጉን ዋንጫ የማሸነፍ ግምት አሁንም ለአርሰናል ሰጥቶታል። ማንቸስተር ሲቲ ወደ አርሰናል የተጠጋም እንኳን ቢሆን የፕሪምየር ሊጉን ዋንጫ የማሸነፍ ግምቱ አሁንም ለማንቸስተር ሲቲ 22 ነጥብ 9 በመቶ ነው። ማንቸስተር ሲቲ አርሰናል ላይ ለመድረስ አሁንም ሁለት ጨዋታዎችን ይፈልጋል። በሱፐር ኮምፒውተሩ የቅርብ ሰዓት የ መረጃ ወይም እንደዚህ ያሉ ግምቶችን የማስቀመጥን ውጤት ስንመለከተው አርሰናል የውድድር አመቱን ከ38 ጨዋታ በኋላ 80 ነጥብ ይዞ ነው የሚጨርሰው ብለዋል። ማንቸስተር ሲቲ በ73 ነጥብ የውድድር አመቱን ይጨርሳል። ይሄ ማለት የውድድር አመቱን አርሰናል ከማንቸስተር ሲቲ በሰባት ነጥብ በልጦ ዋንጫውን የማንሳት እድል እንዳለው አቅም እንዳለው አሁንም ያሳያል ነው። ስለዚህ ሱፐር ኮምፒውተሩ ምንም የቀየረው ነገር የለም አርሰናል ላይ መተማመኑን ቀጥሏል ብለን ልንናገር እንችላለን። ወደ ማንቸስተር ዩናይትድ ጉዳይ እንሂድ። ማንቸስተር ዩናይትድን በተመለከተ ከቅርብ ሰዓታት በፊት የወጡት መረጃዎች በሙሉ ከተጫዋቾች ዝውውር ጉዳይ ጋር የተያያዙ ናቸው፣ ግን የተለያየ አንግል ያላቸው ናቸው። የመጀመሪያው ማንቸስተር ዩናይትድ በጥር የተጫዋቾች የዝውውር መስኮት አዳዲስ ተጫዋቾችን ታርጌት የማድረግ ፍላጎት የለኝም ብሏል ይህንን እወቁት የሚል መረጃ ወጥቷል። እንግዲህ ማንቸስተር ዩናይትድ ክረምት ላይ በተለይ የፊት መስመሩን ለማጠናከር ከተጫዋቾች ዝውውር አንጻር የቻለውን ነገር አድርገዋል። የተገዙ ተጫዋቾች አሉ። እነዚህ ተጫዋቾች ለምሳሌ ማቲያስ ኩኛ፣ ብሪያን ኤምቤሞ፣ ቤንጃሚን ሼሽኮ አይነት ተጫዋቾች አሉ። ግብ ጠባቂ ሴኔ ላመንስም የዩናይትድ ሆኗል። አሁን ቀጣዩ ትኩረት የሚሆነው ማንቸስተር ዩናይትድ ምናልባት በዊንግ ባክ በኩል የሚጫወቱ ተጫዋቾች ምናልባትና በዋናነት ደግሞ የማንቸስተር ዩናይትድን የመሀል ክፍል ለማጠናከር የሚሰሩ ስራዎች የሚወሰኑ ውሳኔዎች ይኖራሉ ተብሎ ነው የሚጠበቀው። ለዚህ ቦታ ማንቸስተር ዩናይትድ ታርጌት ያደረጋቸው ተጫዋቾች አሉ። እንደነ ካርሎስ ባሌባ፣ አደም ዋርተን እንደዚሁም ደግሞ ኤሊየት አንደርሰን አይነት ተጫዋቾች አሉ። እነዚህን ተጫዋቾች በጥር ላይ የማገኝ ከሆነ ልገባበት እችላለሁ ያ ማለት አደም ዋርተንን ለመውሰድ ከክሪስታል ፓላስ ጋር ኤልየት አንደርሰንን ለመውሰድ ከኖቲንግሃም ፎረስት ጋር ወይም ካርሎስ ባሌባን የራስ ለማድረግ ደግሞ ከብራይተን ን ሆፍ ቫልቢየን ጋር ስምምነት ላይ የምደርስበት እድል ካለ እነዚህ ተጫዋቾች ላይ ስራ ልሰራ እችላለሁ። ነገር ግን አዳዲስ ተጫዋቾችን ታርጌት ለማድረግ ለመመልመል፣ እነዛን ተጫዋቾች ለማግኘት ግን ጥር ላይ ምንም የተለየ ነገር አላደርግም። በተለይ ደግሞ ብዙዎቻችሁ ይሆን ይሆን ብላችሁ የምትጠይቁት የአፍሪካ ዋንጫ ሲጀመር ማንቸስተር ዩናይትድ ብሪያን ኤምቤሞን፣ አማድድ ያሉን እንደዚህም ደግሞ ማዝራዊ አይነት ተጫዋቾችን ያጣሉ። ስለዚህ የቀኝ መስመሩ ላይ የሚኖረው አጠቃላይ የመከላከልም የማጥቃት እንቅስቃሴም እንዳይሳሳ ያሰጋል። ስለዚህ ጥር ላይ ይህንን የመሳሳት ስጋት ከግምት ውስጥ በማስገባት ማንቸስተር ዩናይትድ ገበያ ሊገባ እንደሚችል፣ ለአዳዲስ ተጫዋቾች ዝውውር ትኩረት ሊሰጥ እንደሚችል ተጠብቆ የነበረ ቢሆንም ማንቸስተር ዩናይትድ ግን በጭራሽ ይህንን አላደርግም ላ ውስጣዊ መፍትሄ እፈልጋለሁ የሚል አስተያየትን ሰጥቷል። ይሄ በዩናይትድ በኩል በይፋ የተነገረ ነገር ነው። አሁንም ባጭሩ ለማስቀመጥ ማንቸስተር ዩናይትድ ቀደም ብሎ ይፈልጋቸው የነበሩ ተጫዋቾችን የሚያገኝበት እድል ካለ ይጠቀምበታል። በአፍሪካ ዋንጫ ምክንያት ከክለቡ የሚለዩ ተጫዋቾችን ለመተካት ብሎ ወደ ገበያ አይገባም። አዳዲስ ታርጌቶችን፣ አዳዲስ የመልመላ ስራም ማንቸስተር ዩናይትድ አያከናውንም። ይሄንን በእርግጠኝነት መናገር እንችላለን የሚለው ነገር ነው የሚነሳው ሁለተኛው ከማንቸስተር ዩናይትድ ጋር ይዘልቃሉ ወይንስ ደግሞ ይለያያሉ የሚል ጥያቄ የሚነሳባቸው ተጫዋቾች አሉ። ለምሳሌ በአሰልጣኝ ሩበን አሞሪም የመጫወት እድል በተደጋጋሚ እየተሰጣቸው አይደለም የሚባሉት ጆሹዋ ዚርክዚ እና ኮቢ ሜይኖ ማንቸስተር ዩናይትድ ጋር መቀጠል አይፈልጉም። ይሄንን አሞሪም በደንብ ነው የሚረዳው። ሁላችሁም እንደምታውቁት ማንቸስተር ዩናይትድ በዘንድሮ የውድድር አመት በቻምፒዮንስ ሊግ፣ በኢሮፓ ሊግ እና በኮንፈረንስ ሊግ ላይ ስለሌለበት በካራባወ ካፕም በጊዜ ስለተሰናበት ያለበት ኦልሞስት በሳምንት አንድ ጨዋታ ነው የሚጫወተው። ስለዚህ ለሌሎቹ ተጫዋቾች የመጫወትን እድል ለመስጠት ነምበር ኦፍ ጌምስ ይገድቡታል ማለት ነው። በሳምንት አንዴ በሚመጣ ጨዋታ የተሻሉ የሚላቸውን ተጫዋቾች ነው ወደ ሜዳ ይዞ የሚገባው። ከአራባው ካፕ ቢኖር ኖሮ እነ ኮቢ ሜኖ እነ ጆሹ ዚርኪዚ የመጫወት እድል የተሰጣቸው ሞር ፎርማቸውን ወይም ብቃታቸውን የበለጠ እያሻሻሉና አሪፍ እያደረጉ ሊመጡ ይችሉ ነበረ። ነገር ግን ይህንን ማድረግ የሚችሉበት እድል የለም። ይህንን አሞሪም በተደጋጋሚ ነው የተናገረው። በሳምንት አንዴ ነው የምንጫወተው፣ ለተጫዋቾች የመጫወት ፍላጎት የተግባር መልስ መስጠት አንችልም። ስለዚህ ዘንድሮ ማንቸስተር ዩናይትድን ማሰልጠን ከባድ ከሚሆንባቸው ምክንያቶች መካከል አንደኛው ተጫዋቾች የመጫወት ፍላጎታቸው በጣም ከፍ ያለ ነው። ምክንያቱም የውድድር ዓመቱ መጨረሻ ላይ የዓለም ዋንጫ አለ። ስለዚህ ይህንን ፍላጎት ልንሞላላቸው አንችልም። ከክለቡ መልቀቅ የሚፈልጉ ተጫዋቾች ስሜቶቻቸውን በይፋ ሊናገሩ ይችላሉ ያለ አሞሪም አስረድቷል። አሁንም በጆሹዋ ዚርክ ዚና በሜይኖ መካከል እንዲህ ያሉ ስሜቶች አሉ። ጆሹዋ ዚርክ ዚ የሆላንድ ብሔራዊ ቡድን ወደ ዓለም ዋንጫ የሚገባ ከሆነ እዛ ቡድን ውስጥ መካተት ይፈልጋል። ሜይኖም ደግሞ ቶማስ ቱሄልን ለማሳመን መጫወት መቻል አለበት። ስለዚህ በዛው በእንግሊዝ ፕሪሚየር ሊግ ወይም በአውሮፓ ትልልቅ ከሚባሉት ክለቦች መካከል የተወሰኑት በእነዚህ ተጫዋቾች ላይ ፍላጎት የሚያሳድሩ ከሆነ ማንቸስተር ዩናይትድ ለተጫዋቾቹ ዝውውር የሚቀርበውን ጥያቄ ለማድመጥ ሊገደድ ይ ይችላል ነው። ምክንያቱም መጫወት አለባቸው። አለም ዋንጫው ላይ ኮምፕሮማይዝ ማድረግ አይፈልጉም። የማንቸስተር ዩናይትዶቹ ኮቢ ሜይኖው እና ጆሹዋ ዚርክዚ ይሄንን ለማድረግ አሞሪምን ሊወተውት ይችላሉ። እነ ዊሎክስ ጋር በተደጋጋሚ ሊያወሩ ይችላሉ። ወይ በውሰት ወይ ደግሞ በቋሚ ዝውውር ከኦልድትራፎርድ የሚወጡበት አጋጣሚ መፈጠር እንዳለበት ይገለጻል ነው ሌላው ለኔ በዚህ ሰዓት ላይ ከሰማናቸው ወይም ካነበብናቸው በጣም ምርጥ ከሚባሉት መረጃዎች መካከል በተለይ ከሆነ በተለይ ከተደረገ ማንቸስተር ዩናይትድ እንግዲህ ይህንን መረጃ ይዞ የወጣው ስካይ ስለሆነ ይህንን መረጃ አለማመን አይቻልም። እንግዲህ እንደ ስካይ ጀርመኒ መረጃ ከሆነ ማንቸስተር ዩናይትድ የኖቲንግሃም ፎረስቱን ኤሊየት አንደርሰንን ለማስፈረም ያለው ፍላጎት ጠንካራ መሆኑን ኮንክሪት የሆነ ኢንተረስት በተጫዋቹ ላይ እንዳለው ዩናይትድ በይፋ ነግሮናል ነው የሚሉት እንግዲህ፣ እንደነ ፕሌትንበርግ አይነት ሰዎች ናቸው ይህንን የሚናገሩት። ሁላችንም የምናስታውሰው ይመስለኛል ኤሊያት አንደርሰን 35 ሚሊዮን ፓውንድ ተከፍሎበት ከኒውካስል ዩናይትድ ወደ ኖቲንግሃም ፎረስት የተዘዋወረ ተጫዋች ነው። ይሄ የሆነው ደግሞ በጣም በቅርብ ነው፣ ጁላይ 2024 ላይ ነው ተጫዋቹ ዝውውር ያደረገው። ስለዚህ የዚህ ተጫዋች አሁን የመሸጫ ዋጋ በጣም ከፍ እንደሚል ይጠበቃል። ምክንያቱም በእኔ እምነት ማንቸስተር ዩናይትድ በዚህ የመሀል ክፍሉን ለማጠናከር በሚያደርገው ጥረት ካርሎ ባሌባን አስበዋል፣ አደም ዋርተንን አስበዋል። ኤልየት አንደርሰንንም እንደዚሁ ከግምት ውስጥ አስገብቶ እየሰራ ነው የሚገኘው። በእኔ እምነት ኤልየት አንደርሰን አሁን ከጠራዋቸው የማንቸስተር ዩናይትድን የመሃል ሜዳ ሊነግሱበት ከሚችሉ ወይም ወደ ማንቸስተር ዩናይትድ ተጫዋችነት ሊዘዋወሩ ከሚችሉ ሶስቱ ተጫዋቾች ኤልየት አንደርሰን ባይፋር የተሻለ ተጫዋች ሆኖ ነው ያየሁት። ካርሎስ ባሌባ ድሮፕ አርጓል። እንዳለፈው የውድድር አመት አይነት አስደናቂ ብቃት ላይ አይደለም የሚገኘው። አንዳንዶቹ በማንቸስተር ዩናይትድ መፈለጉን ተከትሎ ያጋጠመው የብቃት መቀነስ የብቃት መውረድ ነው ይላሉ። ሌሎች አደሞ ዋርተን በተመለከተ እሱ መጠነኛ የአቋም መውረድ ይታይበታል። በእርግጥ ክሪስታል ፓላስ በእያንዳንዱ ጨዋታ ዘጠና ደቂቃም እያጫወተው አይደለም የሚገኘው። የኤልየት አንደርሰን ብቃት ግን የእውነት ለመናገር በመከላከልም የማጥቃት እንቅስቃሴውን በማገዝም ረገድ በቃ ማንቸስተር ዩናይትድ በደንብ የሚያስፈልግ ተጫዋች ነው። ለዚህ ይመስለኛል እንዲህ ያለውን ዳሰሳ እንዲህ ያለውን ፍተሻ ካደረገ በኋላ ማንቸስተር ዩናይትድ ተጫዋቹን የምፈልገው የምሬን ነው ያለው። በቃ ኮንክሪት የሆነ ኢንትረስት አለኝ ሌታ አንደርሰን ላይ ብሏል። ይሄ ከተሰማ በኋላ ታዲያ አብሮ የተነገረው ነገር የክለቡ ክለቡ ሀሳብ ነው የኖቲንግሃም ፎረስት ኖቲንግሃም ፎረስት የሌት አንደርሰንን ለመሸጥ ብዙም የሚቸገር ወይም አልፈልግም ተጫዋቹ የማይነካና የማይሸጥ ነው ምናምን ይላል ተብሎ አይጠበቅም። ባይሆን ዋጋውን ከፍ ያደርጋል ዋጋውን ይቆልላል እንጂ። እናም ዛሬ አሁን ማምሻው ላይ ከተሰሙት መረጃዎች አንደኛው ይሄንን ተጫዋች የምር ማንቸስተር ዩናይትድ የመውሰድ ፍላጎት ካለው ምርጡን ተጫዋች ወደ ኦልትራ ፎርድ እንዲሄድ የምፈቅደው ከመቶ እስከ መቶ ሀያ ሚሊዮን ፓውንድ የተከፈለኝ እንደሆነ ነው ብሏል። እንግዲህ ማንቸስተር ዩናይትድ ሲፈልግ እዛ ቦታ ላይ ያለበት ችግር በደንብ ስለሚታወቅ ካርሎስ ባሌባን ብሎ ሲል ብራይተን ስንት እንዳለ አሁን ደግሞ ኤሌት አንደርሰንን ሲል ኖቲንግሃም ፎ ድረስ ምን ያህል እያለ እንደሆነ ሁላችንም እያየን ሁላችንም እየሰማን ነው የምንገኘው። ስለዚህ ማንቸስተር ዩናይትድ እንዲህ ያለ ጥያቄ የማቅረብ እንዲህ ያለ ተጫዋቹን የማዘዋወር ፍላጎቱ በጣም በጣም በጣም ከፍ ያለ ነው። በእኔ እምነትና በእኔ አረዳድ ስለ ልጁ ባለኝ ክትትል ልጁ አሁን የሚገኝበትን ወቅታዊ ብቃትና ማንቸስተር ዩናይትድ ቤት እዛ ቦታ ላይ ያለውን ክፍተት ከግምት ውስጥ እንዳስገባ ሰው ማንቸስተር ዩናይትድ ይህንን ተጫዋች የራሱ ለማድረግ ጠንክረው ቢሰራ እጅግ እጅግ በጣም ጠቃሚ ነው ይሆን ሆኖ ምናልባትም ማንቸስተር ዩናይትድን ድራማቲካሊ ሊለውጡትና የበለጠ ጠንካራ ሊያደርጉት ይችላሉ ብዬ ከማስባቸው ተጫዋቾች መካከል አንደኛው ኤልየት አንደርሰን ነው። ስለዚህ የዩናይትድ ሰዎች ቢበረቱ እና ምርጡን ተጫዋች የራሳቸው ቢያደርጉ። በነገራችን ላይ በብቃቱ በመደነቅ ጭምር ቶማስ ቱኸል በእንግሊዝ ብሔራዊ ቡድን ጥሪ ካደረጉላቸው ተጫዋቾች መካከል አንደኛው ኤልየት አንደርሰን ነው። ተጫዋቹም የዩናይትድ መሆን ይፈልጋል። በዩናይትድ እና በኖቲንግሃም ፎረስት መካከል የሚኖረው ብቸኛ ልዩነት ዋጋው ሊሆን ይችላል ተብሎ ነው የሚፈራው። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ይህንን የእኛን ሸገር ስፖርት ዊዝ አበበ ግደይ የሚለውን ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ላይክ በማድረግ ሊንኩንም ለሌሎች በማጋራት እንድንበዛ ማገዛችሁን ቀጥሎ እንላለን። ድጋፋችሁ ያስደስተናል። ስለዚህም በጣም አድርገን እናመሰግናለን። በያላችሁበት ሰላም ለናንተ ይሁን ኢትዮጵያ ለዘለዓለም ትኖር።